ነጻነት ወርቅነህ እውነታውን ይፋ አድርገዋል ከዚህ ቀደም በተደጋጋሚ በፊልሞች እና በሙዚቃ ቪዲዮዎች ምን ያህል ዲያቢሎስ ትውልዱን ለመቆጣጠር እንደሚሰራ ስነግራችሁ ነበር። አዎ አሁን ላይ ከምንም በላይ ከሀገራችን እስከ ውጭ ሀገር የመዝናኛውን ዓለም የሰይጣን መጠቀሚያ ከሆነ ሰነባብቷል። ከፊልሙ እስከ ሙዚቃው፣ ከቲክቶኩ እስከ ተለያዩ የማህበራዊ ትስስር ገጾች ሁሉም በሚባል ደረጃ በከፍተኛ ጥናት ትውልዱን ለማክሸፍ የተዘጋጁ ወጥመዶችን የያዙ ናቸው። እኛ የምናየው እንደ መዝናኛ ብቻ ሊሆን ይችላል። ነገር ግን ነገሩ ከመዝናኛ የተሻገረ ና ታዳጊዎች ዘንድ ከፍተኛ አሉታዊ ተጽዕኖ የሚፈጥር እንደሆነ ግልጽ ነው። በአብዛኛው ኢትዮጵያዊ የፊልም ወዳጅ ዘንድ የሚወደደው ተዋናይ ነጻነት ወርቅነህም ከሰሞኑ በአንድ የቴሌቪዥን ጣቢያ ላይ ቀርቦ እውነታውን ተናግረዋል። ራሱም ጭምር የተሳተፈባቸው ፊልሞች ከጀርባቸው መጥፎ የሆነን ተጽዕኖ እንደሚፈጥሩ በግልጽ ተናግረዋል። ነጻነት በምንም ታምር ልጆቹ የአማርኛ ፊልም እንዲያዩ እንደማይፈቅድላቸው ተናግረዋል። ለመሆኑ ለምን ይሁን? ልጆቹ እንዲያዩ የማይፈልገውን ነገር ለሌሎች ልጆች የሚያቀርበው የሚሰራው ነገር መጥፎ እንደሆነ ራሱም ጭምር እያወቀው እንዲህ በትውልድ መጨከንስ ተገቢ ነው? አንድ በአንድ የተናገራቸውን ነገሮች እናደርሳቸዋለን። መቼም ይህን ንግግር ተመልክቶ አሁንም የማይነቃ ካለ አስገራሚ ነው የሚሆነው። በተለይ ወላጆች ለልጆቻችሁ ስትሉ ይህም ቪዲዮ እስከ መጨረሻው ትመለከቱ ዘንድ ዘንድ አደራ እንላለን። ከምናስበው በላይ ሰይጣን በድብቅ ለዓላሙ ማስፈጸሚያነት እያዘጋጀን እንደሚገኝ የዚህ የነጻነት ወርቅነህ ቃለ ምልልስ ማሳያ መሆን ይችላል ይህን ሰምቶ የማይደነግጥ የሚኖር አይመስልንም። ምሳሌ የሆነን ዘንድ ነጻነት ራሱ ከሰራቸው ፊልሞች ግብረሰዶማዊነትን ጨምሮ አንዳንድ ያልተገቡ መልዕክቶች የተላለፉባቸውን ትዕይንቶች በማስረጃነት የምናቀርብ ይሆናል። ቪዲዮ ብዙዎችን የሚጠቅም ነው እና ለሌሎች አጋሩ እያልን ይህን አሳሳቢ ነገር በዝርዝር እናደርሳችሁ። የሰው ልጅ በኪነ ጥበብ እንደሚሳብ መዝናናት እንደሚፈልግ በስራ የተወጠረ አእምሮውን ለማፍታታት መንገዶችን መፈለጉ የማይቀርና ጤናማ የሆነ ነገር ነው። ነገር ግን እኛ ባለማወቅ ለመዝናናት እያለን የምንጠቀማቸውን ነገሮች ግን ሰይጣን ለራሱ አላማ ከምታስቡት በላይ ይጠቀምባቸዋል። ፊልሞች እና የሙዚቃ ቪዲዮዎች ከምታስቡት በላይ የጥልቁን አላማ ለማስፈጸም ጥቅም ላይ የሚውሉ ነገሮች ናቸው። ለዚህም ነው ሁሌም ነገሮችን በንቃትና በጥንቃቄ ታደርጉ ዘንድ እንዲሁም ትከታተሉ ዘንድ መልእክታችንን የምናስተላልፈው። በተለይም አሁን አሁን ፊልሞች፣ ዘፈኖች፣ ቴሌቪዥን ላይ የምንመለከታቸው ነገሮች እና ማህበራዊ ሚዲያው ላይ የሚታየው ነገር ልቅነትን የሚያበረታታ ብልግናን የሚያሞግስ እየሆነ መጥቷል። ልብ ብላችሁ ከተመለከታችሁ እያንዳንዷ ቀልድ ነው ብለን የምናስበው እና የምንስቅበት ጉዳይ ለዘመናት የተገነባ እሴታችንን እየሸረሸረ ጋጠወጥነትን የሚያበረታታው ነዋል ሜም እየተባሉ በየቲክቶኩ የሚለቀቁ ነገሮች ልቅነትማ አይጣለም። ከሁሉ የሚያሳዝነው ደግሞ ሰው ነገሩን ኖርማል እያደረገ ና ምንም እያልመሰ ለመከተለው መምጣቱ ነው። በብልግናው ስቆና ላይክ አድርጎ ያልፋል እንጂ ይህ ተገቢያ አይደለም ብሎ የሚናገር የለም። እንግዲህ የዲያብሎስ ዓላማም ሚሄ ነው። በኋላ ለሚመጣው የአውሬው መንግስት ትውልዱን ቀስ በቀስ ለዓላማው ማዘጋጀትና ጭንቅላታችን ሳያውቀው እየተቀየረ እንዲመጣ ማድረግ ነው። አንድን እንቁራሪት ወስዳችሁ የጋለ ብረት ምጣድ ላይ ብታስቀምጡ እንቁራሪቷ ወዲያው ዘላ መውረዷ አይቀርም። በተቃራኒው ቀዝቃዛ ብረት ምጣድ ላይ ብታስቀምጧትና ቀስ በቀስ የሙቀት መጠኑን እየጨመራችሁ ብትመጡ ሳታውቀውና ሙቀቱን እንደ ኖርማል እያየችው መጠበሰው አይቀርም። ልክ እንደ እንቁራሪቷ ሁሉ የአውሬው መንግስትም በድንገት በአንዴ ቢገለጥ ሁሉም ሰው እንደማይቀበለው እና እንቁራሪቷ ከጋለው ብረት ምጣድ ላይ ዘላ እንደወረደችው መሸሹ አይቀርም። ለዚህም ነው አሁን የተለያዩ ነገሮችን በመጠቀም ሕዝብን ለማደንዘዝ በከፍተኛ በጀት እየተሰራ ያለው። የሰው ጭንቅላት በፊልሙ፣ በሙዚቃ፣ በቲክቶኩ እየደነዘ እየደነዘዘ ይመጣና በኋላ ለዓላማቸው የተዘጋጀ ይሆናል። ስለዚህ እባካችሁ ሁላችንም እንንቃ። ውድ ቤተሰቦቻችን፣ ለዛሬ አርቲስት ነጻነት ወርቅነህ ከተናገረው ነገር በመነሳት አማርኛ ፊልም ላይ አጽንኦት በመስጠት እንነጋገር። እንግዲህ እኛ እንደምንረዳው ነጻነት እጅግ ተወዳጅ ከሚባሉ የኢትዮጵያ አርቲስቶች መሀል አንዱ ነው። ምናልባትም ይህም ቪዲዮ ከምትመለከቱት መሀል አብዛኞቻችሁ ቢያንስ አንዱን የነጻነት ወርቅነህ ፊልም ተመልከታችኋል። ከመመልከትም በላይ ወዳችሁ፣ ስቃችሁ የተመለከታችሁት ይሆናል። ነገር ግን ፊልሞቹ ምን ያህል መርዝን እየረጩ እንደነበሩ ያስተዋላችሁ ምን ያህሎቻችሁ እንደሆናችሁ እግዜር ይወቀው። አዎ ነጻነት ወርቅነህ የሚወደድ አርቲስት ነው። ከሰሞኑ የአዲ ጠብታ በተሰኘ ዝግጅት አርትስ ቲቪ ላይ እንግዳም ሆኖ ቀርቦ ነበር። ነጻነት ደስ ይላል። ለሙያው ያለው ክብርም ደስ ይላል። አንባቢ ነው፣ ያነባል። ቤተሰቡን የሚወድ ትዳሩን አክባሪ ነው። ሶስት የዘጠኝ የ13 እና የ18 ዓመት ልጆች እንዳሉትም በቃለ ምልልሱ ላይ ተናግሯል። ልጆቹ የሚኖሩት አሜሪካ ሲሆን እሱ ስድስት ወሩን ኢትዮጵያ ስድስት ወሩን በአሜሪካ ያሳልፋል። ልጆቼ የተሻለ እድል እንዲያገኙ አሜሪካ መሆናቸውን መርጬላቸዋለሁ ይላል። ትክክል ሊሆን ይችላል። ነገር ግን እዚህ ጋር የተናገረውን አድምጡ። ይሄ ትልቅ ነገር። የአንተን ስራዎች በፊልም አሁን ዩቲዩብ ላይ የተጫኑ ምናምን አሉ እነሱን ያዋቸው የእኛ ሀገር ፊልሞች ትንሽ ጠንከር ጠንከር ያሉ ባድ ወርዶች ይኖራቸዋል። አንዳንዴ እሱን ለማድረግ የአማርኛ ፊልም ሲያዩ ጥንቃቄ እንዲያደርጉ እና ስለዚህ በሀያዩ ይመርጣሉ። የራሴንም ፊልሞች ቢሆን በሀያዩ እኛ አሳቀልም ብለን የምናደርጋቸው ነገሮች ለእነሱ ዊርድ ሊሆንባቸው ይችላል። ልጆቹ የአማርኛ ፊልሞችን እንዲያዩ አይፈቅድላቸውም። በጭራሽ ልጆቼ እኔ የምሰራበትን ጨምሮ ቀልድ ተረባ፣ እንዲሁም ባድ ወርድ ወይንም መጥፎ እና የብልግና ቃላት ስለሚበዛባቸው የአማርኛ ፊልሞች እንዲያዩ አላደርግም፣ አያዩም። ምክንያቱም ለቀልድ የምንጠቀማቸው የአማርኛ ንግግሮች ለልጆች የሚከብዱ ስለሚሆኑ ነው ሲል እንግዲህ ሰምታችሁታል። ደግሞ የተናገረው ነገር ምንም ስህተት የለው። የሚሰሩት ነገር በበርካታ ቆሻሻ ነገሮችና ቆሻሻ መልእክቶች የተሞላ ነው። ለአብነትም ይህን ትዕይንት ተመልክተን እንመለስ። ሻው ማሳየት

እንግዲህ ከትዕይንቱ እንደተመለከታችሁት ለመሳቅ በሚል ምክንያት ምን ያህል ቆሻሻ የግብረ ሶዶማዊነትን መልእክት እንደሚያስተላልፉ አይታችኋል። ነጻነት ይህንንና መሰል ነገሮችን ስለሚያውቅ ነው የራሴም ቢሆን አማርኛ ፊልም እንዲያዩ አልፈቅድም ያለው። ይህ ቀላል ነገር አይደለም። ፊልሞች ህጻናት ላይ የሚፈጥሩት ነገር፣ የሚያሳድሩት ተጽዕኖ እጅግ ከፍተኛ ነው። ዛሬ ዛሬ በውጭው ዓለም የምንመለከተው ልቅነት፣ ግብረ ሶዶማዊነትና ብልግና እንዲሁ በአጋ አጋጣሚ መጣ አይደለም፣ ይልቁኑ በፊልሞቻቸው እና በሙዚቃዎቻቸው ትውልዱን እየቀረጹ መጥተው የደረሱበት እንጂ። እንግዲህ ልጆቻችን እንዲመለከቱት የምንፈቅድላቸው ራሳቸው ሰሪዎቹ ለልጆቻቸው የማይፈቅዱትን ነገር ነው። ያሳዝናል። መቼም እስቲ አንድ ተጨማሪ ትዕይንትም እንመልከት። አንቺ ግን እንዴት ላጣቢ ፓንት ጨርሽ? የማንም ፓንት ተቢያ ፓንቶችን ታቃቸዋለ እንዴ አለ ፓንትም እናቅባለን። ከማወራት ምን ይገኛል ብለን ነው እንጂ ጭራሽ እንዴት አወካቸው። ሱቅ መሰለኝ የሚሸጡት እሺ አንቶቹን ተው፣ ሌሎቹን ነገሮች እንዴት አወካቸው? አንቱ ተባሉ የጠየቅኩን ብቻ መልስ። እኔ እኮ በጣም የሚገርመኝ እኮ አብሮ መኖር እኮ በጣም ነው የሚያደፋፍሩ። አብረሽ ስለምኖር ብቻ እንትን ጠፋዋል አልሽ ስዬ ማሳየት አለብኝ። ታይልኛል። እሺ ሰው እንደዚህ በልብስ በጣም ቆንጆ ነው አለ። ልብስ ነው የሚቀጥለው ውድድር። እንደገና ደግሞ ብዙ ተፎካካሪዎች ስለሚኖርብሽ ጠንክረሽ መስራት ይኖርብሻል። ማለት የመጀመሪያ ፍቅረኛ አፍን እንዳትከፍት አፋችንን መክፈት እንጂ በከፈትን ቁጥር እያረገዛችሁ ተቸገር የወጣበት ማን ይጠፋዋል አንቺ ፊልሞቻችን ለቃላት አጠቃቀም ግድ የላቸው፣ ፌዝ እና በዋልትም እንዲሁም ብልግናን የሚሰብኩ እንደሆነ ግልጽ ነው። እዚህ ጋር ግን ለነጻነት ሆነ ለሌሎች አርቲስቶች አንድ ጥያቄ እናንሳ። ልጆቻችሁ እንዲያዩ የማይፈልጉትን ፊልም ለምን ትሰራላችሁ? ለልጆቻችሁ የማይሆኑ ከሆነ እኮ የሌሎች ልጆችም ማየት የለባቸውም። ለልጆቻችሁ የማትመርጡትን ስራ ባትሰሩና ትውልዱ ላይ አሉታዊ ተጽዕኖን ባትፈጥሩስ ስ ምን አለበት? እንግዲህ፣ በተለይም ወላጆች እባካችሁ እንንጠንቀቅ። ለልጆቻችን ስልክ ከመስጠታችን በፊት አስቀድመን ልናገናዝብ ይገባል። ዛሬ ችግር የለውም ብለን የሰጣናቸው ቲክቶክ ነገ የሚፈጥርባቸው ተጽዕኖ ቀላል እንዳይመስላችሁ። ስለዚህ ሁላችንም ልክ ነጻነት ለልጆቹ እንደሚጠነቀቀው ሁሉ እንንጠንቀቅላቸው እያለን ለዛሬው እዚህ ጋር እናበቃለን። በቀጣይ እስክንገናኝ ሁላችሁም በሰላም ቆዩ።